አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ሳህለን ሀባይብ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ቆያችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እና ባለፈው ቃል በገባሁላችሁ መሰረት ያው ባለፈው ቪዲዮ እንግዲህ የሁለት እቶች ጠለብ ነበር። የፈርኒቸር እቃዎች እንግዲህ ያው ያልተሰራ ነገር የለም። ኪችን ካቢኔት አለ፣ የቢፌ ኮርነር አለ፣ ቲቪ ማስቀመጫ አለ፣ የሽቶ ማስቀመጫ ድሬሲንግ አለ ሁለት አልጋዎች አሉ። ሁለት ቁም ሳጥኖች አሉ እና የሁለታቸውም አስራ ሁለት እቃ ነው። ስድስት ስድስት እቃ ነው ያሰራሁላቸው እና ያው ግማሹ ውጪ ላይ ግማሹ ቤት ስለነበረ አሁን ሁሉ ነገር አርቆላቸው እንግዲህ ወደ ውጭ አውጥቼ አስወጥቼው በዚህ መልኩ እንግዲህ ያው እንግዲህ ቀርጫቸዋለሁ። ይሄ ኮልነሩ ነው ማሻላ ተባርከላ ኮልነሩ አልኩኝ። የኪቺን ካቢኔቱ ሜትር ከሀምሳ ነው ቁመት፣ በሜትር ከስልሳ ሜትር ከሀምሳ ይመስለኛል ቁመት ማለት ነው። ጎንም ልክ እንደዛው ሜትር ከሰባ ነው መሰለኝ ቁመት፣ ጎን ደግሞ ሜትር ከሀምሳ ነው እና እንደምትመለከቱት ማሻላ ተባረከ ላይ የእቃው ኮልነር አይታችሁታል። ቢፌው ማለት ነው። ያው ዘመናዊ ነው። ሀቂቀተን ወላሂ ይሄ ቢፌ ማለት ነው። ያ ጊዜ ራሱ ሌላ ቦታ ስጠይቅ 36ሺ ብር ነበር ያሉኝ ማለት ነው። እና በሚያምር ሁኔታ በዛ ሰዓት በ27 ሺ ብር ነው ያሰራሁት። አሁን ኦልሞስት 10 ወር ዘጠኝ ወር እንደዛ ይሆናል። እነዚህ ቃ ቀብድ ሰጥቼ ካስ ጀመርኳቸው። ያው እንግዲህ እኔ እንትን ትኩረት አልሰጠሁትም። ቀስ ብለክ ስራው ተረጋግተክ በጥሩ ስራ በጥሩ እንትን እንደሚያምር ምናምን ብዬው እና ይህ እንደዚህ አሳምሩ ብታርጎ ሰርቶልኛል። አላህ እጁን ይባርከው። ሀቂቃ በጣም ነው የማመሰግነው ልጁ በጣም ሰርቶ ይሄ ቁም ሳጥኑ ነው እንደምትመለከቱት ጎኑ ሁለት ሜትር ቁመት ደግሞ ሁለት ሜትር ከሀምሳ ከስልሳ እንደዛ በሁለት አንዱ ነው እንደዚህ ይመስላል። የሁለታቸውም ተመሳሳይ ነው ሁሉም እቃ ማለት ነው እንደምትመለከቱት አሁን ዋጋው ይሄኛው ቁም ሳጥን ሰላሳ ሺ ብር ነው በዚህ ሰዓት ማለት ነው ግን በዛ ሰዓት 26 ሺህ ነበር ያሰራሁት ማለት ነው። እና እንደምትመለከቱት አልጋው 25 ሺ ነው ያሰራሁት በዛ ሰዓት በዛ ሰዓት የዛሬ አስር ወር ዛሬ ዘጠኝ ወር አካባቢ ማለት ነው። አሁን ሰዓት አይደለም እንግዲህ። አሁን ማሰራት የምትፈልጉ እህቶች ካላችሁ እንግዲህ ቁጥር እናስቀምጥላችኋለሁ። ኢንሻአላህ በዚህ ሰዓት ያለው ዋጋ ነግራችኋለሁ ማለት ነው። ማሻአላ ወላሂ በጥራት ባለው ሙያተኞች ጥራት ባለው እንጨት ጥራት ባለው አሰራር ቀለሙ ሁሉ ነገሩ እንደዚህ በሚያምር ሁኔታ ነው የሚሰራው። ልጁ ሀቂቃ ነው ምላችሁ እና ደግሞ ማሻላ ተባረከላ ያው ከሁሉም ነገር አላህን የሚፈራ ነው። እኔ በጣም ደስ ያለኝ እሱ ነው እና አጭበርባሪዎች አጭበርባሪ አይደለም። የፈለጋችሁበት ሰዓት ብትሄዱ እዛ ነው የምታገኙት ማለት ነው እና እና ዘመናዊ ነው። ኮልነሩ እንደምትመለከቱት አይታችሁታል የእቃው ብፌ ማለት ነው መዘጋት መከፈት ይችላል። ያኛው ደግሞ ቲቪ ስታንዱ ነው። እንግዲህ ተመሳሳይ ነው ኮልነሩና ቲቪ ስታንዱ በተመሳሳይ ከለር ነው የተሰራው። ያው ብሉ ብላክ ነው፣ ቃምቅ ብሉ ብላክ ነው። ግን እንደዚህ በሩቅ በርቁ ሲታይ ጥቁር ይመስላል። ግን ቀርባችሁ ስታዩት ደግሞ ብሉብላክ ነው። ፋታህ ግን ደብዘዝ ያለ ብሉብላክ ነው። ያው በመጅለሱ ተመሳሳይ ስላሉኝ የሁለታቸውም በተመሳሳይ እንደዚህ በአማራ ሁኔታ ተሰርቶላቸዋል እንግዲህ እና ሌላም ትእዛዝ አለ። ሌላም እያሰራውኝ ነው። ቻናሌ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ህባይብ ወላሂ በጣም ቀዝቅዟል። እንደምታዩት ነው ጥሩ ጥሩ ቪዲዮዎች ራሱ ብሰራ ምንም፣ ሌላው እኮ ምንድን ነው የሚባለው ይሄ ፕራንክ ድራማ የሆነ ነገር ቀልድ ነገር ምናምናም ቢሆኑ እኮ የትና የት በሺህ ቤት ነበር የሚቀመጠው ማለት ነው። ግን ይሄን የመሰለ ቪዲዮ ጥሩ ጥሩ ትምህርቶችን ሀቅ በሀቅ እህቶችን አደራ፣ በስነ ስርዓት እየተቀበልክ እያስተናገድክ እየሰራው ስለቅላችሁ እናንተ ደግሞ ማበረታታት አለባችሁና፣ ስለዚህ አበረታቶኝ ላችኋለሁ። ሼር እያረጋችሁ ሰብስክራይብ ያረጋችሁ እህቶችን ከልብ አመሰግናለሁ። እናንተም ሼር አርጉልኝ፣ ተደራሽ እንዲኖረው። ላይክ ስታረጉ ለሌላውም ደግሞ ተደራሽ ይኖረዋል ማለት ነው። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ ከጎን ሁኑ ማለት ነው። እና እዚህ ጋር ያው እየከፈኩ እያሳየኋችሁ ነበርእና እንግዲህ ያው በሁለት ጎኑ ስለሚከፋ ስለሚዘጋ ብዙ እቃም በነገራችን ላይ የሚይዘው ማለት ነው። እችኛው ደግሞ ቴኢንትኑ የሽቶ ማስቀመጫው ናት። ማሻላ ተባረከ፣ ላያቸዋት እንዴት እንደምታምር ማለት ነው። በነገራችን ላይ ያልጋው ርብራቤ ያው እንግዲህ አልተገጠመም። እንትኑ ሽቦዎቹ አልተቆራረጡም ነበር። እኔ ቾክዬ ዝም ብዬ ለመቅረጽ እንተናልኩን። አልጋውም ደግሞ ውስጥ ላይ ይሄ እንትኑ የጭንቅላት የምንተኛበት ቦታ የለ ውስጥ ላይ እንደ ሳጥን ነገር አለው። ቆይ መጨረሻ አካባቢ ሲከፍተው ታዩታላችሁ ማለት ነው። እና በዚህ መልኩ እንግዲህ እንደምትመለከቱት ወይ ወይ እሺ እና እንደምትመለከቱት ነው። እዚህ ጋም ደግሞ ቁም ሳጥኖቹ ማሻላ እየከፈተ እኔም እየከፈቱ እያሳየኋቸው ነበር። ያው እንግዲህ ለመረጃ አከል ወይም ደግሞ ለእናንተ ደስ እንዲላችሁ አይታችሁ ፈቅዳችሁ ማለት ስለምትፈልጉ ስለምትኖሩ ዋጋውም ደግሞ ያው የምትጠይቁ ካላችሁ እንግዲህ በዚህ ሰዓት ያለው ልጁን ጠይቄ ነግራችሁ አለው በግል ታወሩኛ አላችሁ ወይም ደግሞ ስልክ ቁጥሬንም ስለምናስቀምጥ እና እንግዲህ ይህን ይመስላል። እቃዎቹ ሁሉ አል እንትኑ ሌላ ምንድነው የእንትኑ የለ የኮልነር አይደለም የቲቪ ስታንዱ እታች ለመሳቢያው እንትን አለ። ይሁን አበባ እንደ አበባ ቅርጽ የሚወጣ ነገር አለ። እሷ ቀርታለች። እሷንም እያወጡ ነበር መሀል ላይ አስለቅቄያቸው ነው። ከቀረጽኩኝ በኋላ በኋላ ትጨርሱታላችሁ ብዬ ማለት ነው ሌላ ሁሉ ነገር አልቋል። እንደምትመለከት ልጆች፣ አያችሁት፣ እንትኑ አልጋው ማለት ነው። በእንደዚህ መልኩ ሳጤን ስላለው ያኔ አንዳንድ ነገሮች ራሱ ይዛል በእንትኑ አልጋ